የጌታን መጠመቅ ስናስብ ሁሌም በተፈጸሙት ታላላቅ ድንቅ ነገሮች ተማርከን በምንሆነው ርዕሰ ጉዳይ ቢኖር የአጥማቂውን መጠመቅ ጉዳይ ነው። የሊቀ ካህናቱ ዘካርያስ ልጅ እንደመሆኑ በሊቀ ካህናትነት የማገልገል ሙሉ መብት ቢኖረውም ወደ ሰለሞን መቅደስ በመሄድ ፈንታ ወደ በረሃ የምንነው ይህ ባህታዊ አገልግሎቱን ንስሐ ግቡ ብሎ እንደ ምድረ በዳ የደረቅ ልብ ባላቸው አይሁድ መካከል ጀምሮ ነበር። በዚህ ጊዜ ጌታችን ሊጠመቅ ወደ እርሱ መጣ። ዮሐንስ ክርስቶስን ያገኘው ለመጀመሪያ ጊዜ አልነበረም። ሁለቱም በእናቶቻቸው ሆድ ውስጥ ሆነው ተገናኝተዋል። በእናትህ ሆድ ሳለህ አውቄሃለሁ ብሎ የተናገረው ፈጣሪውን፣ እኔም በእናትህ ሆድ ሳለህ አውቄሃለሁ ብሎ ማነጋገር የሚችል ከመጥምቁ ዮሐንስ በቀር ማን አለ? ከማህፀን ጀምሮ ባንተ ታመንኩ ከናቴ ሆድ ጀምረህ አንተ አምላኬ ነህ ብሎ የዳዊትን መዝሙር ለመዘመር የሚችል እንደ መጥምቁ ዮሐንስ ያለ ማን አለ? ቅዱስ ያሬድ እምከርሰ እሞ አይመረ ሰገደ ዋንፈራጸ በእናቱ ማህፀን አወቀ ሰገደ ዘለለም ብሎ በድጓው የዘመረለት ዮሐንስ ለጌታው ለመስገድ ከእናቱ ማህፀን እስኪወጣ አልታገሰም። ጉልበቱ ሳይጸና መስገድ የጀመረ ባይኑ ማየት ሳይፈልግ አምልኮ የጀመረ ከዮሐንስ በቀር ማንም የለም። አሁን በእናቱ ማህፀን ያገኘውን ጌታ ሁላችን ወደምትወልደው ወደ ማህፀነ ዮርዳኖስ ሲመጣ አየው። ዮሐንስና ጌታ ተገናኝተዋል፣ ግን አልተያዩም ነበር። መላእክት ተለዋውጠዋል፣ መልእክት ተለዋውጠዋል፣ ነገር ግን አልተነጋገሩም። ለዚህ ነው ዮሐንስ ስለ ጌታ አላውቀውም ነበር ያለው የዮሐንስ ወንጌል ምዕራፍ አንድ ቁጥር ቁጥር 31። አሁን ግን ጌታውን አየው ወደ እርሱ ሊጠመቅ መምጣቱን ተመለከተ። ወደ ዮሐንስ ሊጠመቅ ሊጠመቁ የሚመጡ ሁሉ ኃጢአት ያለባቸው ስርየትንና በውሃ መንጻትን የሚፈልጉ ናቸው። አሁን ግን ሊጠመቅ የመጣው ጌታ ንጹሐ ባሕርይ ነው። ቅዱስ ዮሐንስ አፈወርቅ እንዳለው እርሱ ከራሷ ከጥምቀት የበለጠ ንጹህ ነው። የእርሱ መምጣት ዮሐንስን የሚያስደንቅ ነበር። ዮሐንስ እንዲህ ሲል አሰበ ይላል ሊቁ፤ ጌታ ሆይ፣ ነቢዩ ስለ አንተ ክፋትን አላደረገም በአፉም ተንኮል አልተገኘበትም ብሎ ሳለ ኃጢአተኞች ተጠምቀው ወደሚነጹበት ወደ እኔ ጥምቀት ስለምን መጣህ? ሁሉን የምታነጻ ሆይ መንጻትን ተሻለህን? በልማድ በእኔ ዘንድ የሚጠመቁ ሁሉ ኃጢአታቸውን ይናዘዛሉ አንዳች በደል የሌለበት ጌታ ሆይ አንተ ምን ትናዘዛለህ? ዮሐንስ የጌታን ሊጠመቅ መምጣት አይተው እንደ ኀጢአተኛ እንዳይቆጥሩበት እንዲህ ሲል ጮኸ። የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ እነሆ አለ። ወደኔ ጥምቀት ሲመጣ እርሱ በደል ያለበት እንዳይመስላችሁ እርሱ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ ነው ብሎ በሕዝቡ ፊት መሰከረ። ይህ አዋጅ በዙሪያው ካሉት በላይ ለሁላችን የሚሰዋውን በግ ተስፋ ያላደረግን ለሁላችን ታላቅ ብስራት ነበር። አባቱን የመስዋይቱ በግ ወዴት አለ እያለ በጥያቄ ሲያስጨንቅ እንደነበረው እንደ ይስሐቅ በጉን ልናይ ልናፈቅ ለሁላችን ደስ የምንሰኝበት መልስ ይህ የመጥምቁ ዮሐንስ የእግዚአብሔር በግ እነሆ የሚል አዋጅ ነበር። ጌታችን ሊጠመቅ ወደ ዮሐንስ ሲመጣ ዮሐንስ ተጨነቀ። እናቱ ለድንግል ማርያም አንቺ እንዴት ወደኔ እኔ ትመጫለሽ እንዳለች እርሱም ለጌታው እንዴት ልትጠመቅ ወደ እኔ መጣህ አለ። ቅዱስ ያሬድ ወገሰሶ ወገሰሶ እንተ የተትገሰስ ርዕሶ የማትደሰስ ራሱን ዳሰሰው እንዲል ጫማውን ተጎንብሼ ልፈታና ልሸከም አይገባኝም ብሎ ሲሰብክለት የቆየው ጌታ እጅህን ከራሴ በላይ ከፍ አድርገህ አጥምቀኝ ሲለው ትሁቱ ዮሐንስ እጅግ ተጨነቀ። ቅዱስ ኤፍሬም እንዲህ ይላል፣ ዮሐንስን በመደነቅ በመደነቅ ተሞልቶ አገኘሁት፣ በዙሪያው ያሉትም እንዲሁ። የከበረው ሙሽራ በመካኒቱ ልጅ በዮሐንስ ልጅ ሊጠመቅ አጎነበሰ። የሁሉ አጥማቂ ሊጠመቅ መጣ። ዮሐንስ ለጌታው አጥምቀኝ የሚል ጥያቄ እንዲህ ሲል በጭንቀት መለሰ፣ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር የማቴዎስ ወንጌል ምዕራፍ 3 ቁጥር 14 ቅዱስ ያሬድ ጌታ በባሪያው መሪነት ወደ ባህር መውረዱን ያደንቃል ሰማያዊው በመሬታዊው እጅ ተጠመቀ መሬታዊው አጥመቆ ለሰማያዊ እያለ ሰውን ከአፈር ያበጀው ፈጣሪ በፈጠረው አፈር እጅ ሊጠመቅ ማጎንበሱን ያደንቃል ቅዱስ ዮሐንስ አፈወርቅ ደግሞ ስለ አምላክ መገለጥ በሰበከው ስብከት ጌታ በባሪያው እጅ ሊጠመቅ በወደደ ጊዜ የተፈጠረውን ክስተት እንዲህ ይተርከዋል። ጌታ በባሪያው ፊት ቆሟል። በወታደሩ ፊት የሚያጎነብስን ንጉሥ አይቶ የሚያውቅ ማን ነው? እረኛስ በጉን መንገድ ምራኝ እያለ ሲጠይቅ የተመለከተ ሰው ማን ነው? ዮሐንስ እንዲህ አለ፣ የማደርገው ግራ ገብቶኛል። ብርሃን ላይ የብርሃን ጨረሮች ማብራት እንዴት ይቻለኛል? የጠራ ወርቅን እንዴት በጭቃ አጥቦ ማጥራት ይቻላል? ባህር በምንጭ ላይ ይችላልን? ወንዝስ በውሃ ጠብታ ይሞላልን? ንጽህና ራሱ በአዳፋው እጅ እንዴት ይታጠባል? ዳኛው በተፈረደበት ሰው እጅ ነጻነትን ይቀበል ዘንድ የተለመደ አይደለም። እኔ ባንተ ልጠመቅ ይገባኛል። የሞተው ሕያውን ሊያስነሳ ይችላልን? የታመመውስ ሐኪሙን ሊፈውስ ይችላልን? የባህርዬን መጎስቆል አውቀዋለሁ። ደቀ መዝሙሩ ከመምህሩ ባሪያም ከጌታው አይበልጥም የማቴዎስ ወንጌል ምዕራፍ አስር ኪሩቤል ወደ እኔ የሚቀርቡት በፍርሃት አይደለም ሱራፊልም በእኔ ቅዱስ ቅዱስ ብለው አይዘምሩም ሰማይ ዙፋኔ አይደለም ኮከብም ልደቴን ለጥበብም ሰዎች አላሳየም ከደመናም ስለ እኔ የሚጮህ ድምፅ የለም ወዳጅህ ሙሴ እንኳን ጀርባህን ያያል ተብሎ ነበር እጅግ ንጹሕ የሆነውን የራስህን አክሊል እመካ ዘንድ እንዴት ይቻለኛል ከኔ ኃይል በላይ የሆነን ነገር ስለምን ትጠይቀኛለህ? ፈጣሪን ለማጥመቅ የሚችልበት እጅ የለኝም። ይልቅስ እኔ ባንተ ልጠመቅ ያስፈልገኛል። ያም ሆነ ይህ ጌታ ፈቅዷልና ጽድቅን እንፈጽም ዘንድ ይገባናል ብሎ የጽድቅ የሕግ ፍጻሜ የሆነችውን የዮሐንስን ጥምቀት ሊጠመቅ ፈቀደ። ወደ ተነሳንበት ነገር ስንመለስ ዮሐንስ ጌታ አጥምቀኝ ሲለው እኔ ባንተ ልጠመቅ ያስፈልገኛል ብሎ ጥምቀት እንደሚያስፈልገው ተናግሮ ነበር። ይህ ቃል ምንኛ ድንቅ ነው! መጠመቅ የሚፈልግ አጥማቂ እንዴት ያለ ነው! ሌሎች በእርሱ ልጠመቅና ለመንጻት ተሰልፈው ሳለ እርሱ መጠመቅ ያስፈልገኛል እያለ ሌላ ጥምቀት የሚመኝ አጥማቂ እንደምን ያለ ነው! ወደ እርሱ ሊጠመቅ የመጣን ተጠማቂ አጥምቀኝ እያለ የሚማጸን አጥማቂ ማን አይቶ ያውቃል? አዎ፣ ዮሐንስ ግን አድርጎታል። ዮሐንስ የተመኛት ጥምቀት ልጅነትን የምታስገኘዋን በክርስቶስ አምነን በአብ ወልድ በመንፈስ ቅዱስ የምንጠመቃትን የክርስትና ጥምቀት ነበር። የእርሱ ጥምቀት የማያነጻው የሰው ልጅ መርገም አለና እርሱን ሊታጠብ ሽቶ መጠመቅ ፈለገ። አፈወርቅ ልጠመቅ ያስፈልገኛል የሚለውን ንግግር ሲያብራራ እንዲህ ማለቱ ነበር ይላል። ጌታ ሆይ፣ ለዓለም ሁሉ የምትሰጠውን ጥምቀትህን ስጠኝ በሰው ሁሉ ላይ ያለውን የመርገም ሸክም ተሸክም ያለሁና በእባቡ መርዝ ተመርዥ ያለሁና፣ እኔ ባንተ ልጠመቅ ያስፈልገኛል። መጥምቁ ዮሐንስ የተመኛትን ጥምቀት ተጠምቆ ይሆን? ከተጠመቀስ መቼ፣ በማን ተጠመቀ በሚለው ላይ አንድ በቃኝ መልስ መስጠት ቢከብድም፣ በዚህም አለ በዚያ ዮሐንስ ጥምቀትን ተመኝቷት እንዳልቀረ መናገር ይቻላል። ብዙ ሊቃውንትና ቅዱሳን የዮሐንስን ጥምቀት የትኛው ነው በሚለው ላይ የተለያዩ ሐሳቦች አስቀምጠዋል። የመጀመሪያው የቅዱስ ያሬድ ዝማሬ ነው። ቅዱስ ያሬድ ስለ ዮሐንስ ጥምቀት ሲናገር አጥመቀ ወተጠመቀ ለሊከ ይላል። አጠመቀህ አንተም ተጠመቅ ማለት ነው። በሌላም ስፍራ ደግሞ አጥመቆ ዮሐንስ ለኢየሱስ በፈለገ ዮርዳኖስ እንድራ አጥመቀ ለሊሁ ተጠምቀ፣ ዮሐንስ ኢየሱስን በዮርዳኖስ ወንዝ አጠመቀው ካጠመቀም በኋላ እርሱም ተጠመቀ ብሏል። በአጭሩ ቅዱስ ያሬድ የመጥምቁ ዮሐንስን የጥምቀት ቀን ጌታን ያጠምቀበት ቀን ነው ባይ ነው። በእውነትም ልብ ብለን ስናየው ለዮሐንስ ጥምቀት በዚያች ቀን የተሻለ ቀን የሚመጣ አይመስልም። ያለበት ውሃ በጌታ በራሱ የተቀደሰው በዮርዳኖስ ወንዝ ነው። ቅዱስ ያሬድ ተቀደሰት ማይ በጥምቀቱ ውሃ በጥምቀቱ ተቀደሰች ብሎ የዘመረው ስለ ዮርዳኖስ ነበር። በጌታና በዮሐንስ መካከል የነበረውን የአጥምቀኝ ውይይት በዘመረበት ስፍራ ዮሐንስም ኢየሱስን እንደምን አንተን ማጥመቅ እችላለሁ? ጌታ ሆይ ውሃ ይሸከምሃልን? አለው። ኢየሱስም ለዮሐንስ እኔ ካላጠመኩህ ካላጠመኩህ ውሃ አትቀደስም አለው። ወይ ቤሉ ዮሐንስ ለኢየሱስ እፎኑ እክል አጥምቆት ከአይኑ ማይ እግዚኦ ይፀውረካ ሊቤሎ ኢየሱስ ለዮሐንስ ይተቀደሰት ማይ ለእመ ይተጠመቁ አነ ብሏል። በጌታ መጠመቅ ከተቀደሰችው ከዚህች ቅድስት ውሃ በቀር ለዮሐንስ ጥምቀት ምን የተሻለ ውሃ ይመጣ? ኢትዮጵያዊ ጃንደረባ እንኳን የመንገድ ዳር ውሃ አይቶ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው ካለ፣ መጥምቅ ዮሐንስ መካከል ሆኖ እንዳይጠመቅ የሚከለክለው ምንድነው ከውሃውም አልፎ? ሊቀ ካህናት ክርስቶስ አብሮት በባህር ቆሞ ነበር፣ አብ በደመና ድምፁን አሰምቶት፣ መንፈስ ቅዱስ በርግባ ምሳል ወርዶ ታይቶ፣ ከዚህ የተሻለ ቀን ለዮሐንስ ጥምቀት ከየት ሊመጣ ነው? ስለዚህ አጠመቀ አንተም ተጠመቅ የሚለው የቅዱስ ያሬድ ዝማሬ ስለ ዮሐንስ እጅግ ትርጉም ያለው ምላሽ ነው። የዮሐንስን በዮርዳኖስ መጠመቅ የበረከት እንጂ የልጅነት ጥምቀት አይደለም። የልጅነት ጥምቀት ገና አልተሰጠችም የሚሉ ሊቃውንትም አሉ። በእናቱ ማኅፀን ሳለ ተጠምቋል፣ ገብርኤልም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ብሏል ብለው ዮሐንስን በማህፀን ተጠመቀ የሚሉም አሉ። ይህ ከሆነ በኋላ ልጠመቅ ያስፈልገኛል ብሎ አለመጠመቁን ስለተናገረ በማህፀን የልጅነትን ጥምቀት አለማግኘቱ ግልጽ ነው። ሌላው በሊቃውንቱ ዮሐንስ ተጠመቀ የሚባልበት ክስተት በሰማዕትነት መሞቱ ነው። እርሱ በክርስቶስ አምኖና ስለ ክርስቶስ ዞሮ አስተምሮ ተጋድሎ በግፍ ሰማዕት የሆነ ነው። በክርስቶስ አምኖ ሳይጠመቁ የሚሞቱ ደግሞ በውሃ ሳይሆን በደም ጥምቀት ተጠምቀዋል። ይህንንም የዮሐንስ ጥምቀት ነው የሚሉ አሉ። በእነዚህ ሁሉ ጥምቀትን አላገኛትም የሚል ቢኖር ሰላሳ ሦስት ዓመታት በምድር የነበረው ክርስቶስ ወደ ሲኦል ወርዶ ለሰላሳ ሦስት ሰዓታት ለነፍሳት ነፃነትን በሰበከበት እለት ወመጠው ከኩወሙ እዴየ ዘየማን ወኩነቶሙ ጥምቀተ የቀኝ ጥምቀ የቀኝ እጄን ሰጠዋቸው ጥምቀትም ሆነቻቸው የተባለላት ጥምቀት መጠመቁን ልታልፈው አትችልም። እንግዲህ ከነዚህ ባንዱ የመጥምቁ ዮሐንስ በንተ ባንተ ልጠመቅ ያስፈልገኛል የሚል ምኞቱ ተሳክቷል። ይህ ትሑት አጥባቂ ክብሩን ጌት ከፍ ያለ ነው። ቅዱስ ያሬድ ርእዩ እበዩ ለዮሐንስ ዘመላእክት ይሰግዱ ሎቱ እንዳለ ቅዱሳን መላእክት ሳይቀሉ ለክብሩ የሚሰግዱለት የሙሽራው ክርስቶስ ሚዜ፣ ለፀሐይ ክርስቶስ ጨረቃው፣ ለንጉሥ ክርስቶስ አዋጅ ነጋሪ፣ ክርስቶስ ድምፁ ጌታ በምድር ከመሰበኩ በፊት ቀድሞ የሰበከ መንገድ ጠራጊው በሲኦል ላሉ ነፍሳትን ቀድሞ ከጌታ መምጣት በፊት ያወጀ የሰማይ መንገድ ጠራጊው ክርስቶስ ሞቱን ሲሰማ በምድረ በዳ ብቻውን ያዘነለት ወዳጁ ድርሳነ ማኑኤል እንደሚል ከሞተ በኋላ በኖረበት ምድረ በዳ ተስካሩን አሳና እንጀራ አበርክቶ ያወጣለት የቅርብ ዘመዱ ገብርኤል አስቀድሞ ሳይወለድ የዘመረለት ታላቅ ነቢይ የአባቱን የተዘጋ ልሳን ከተዘጋ ማኅፀን ተወልዶ የከፈተ ድምፅ የጌታን መወለድ ስናስብ ወላዲታ አምላክ የተባለች የድንግል መወለድ መውለድ እንድናደንቅ የጌታን መጠመቅ ስናስብ የእሱን ማጥመቅ የምናደንቅለት መጥምቀ መለኮት እጅግ ታላቅ ነው። ጥቅምት 2012 ዓመተ ምህረት አዲስ አበባ ኢትዮጵያ። ከክርስቶስ በፊት የነበሩ ክርስቲያኖች የቆሎ ተማሪ ንጉሥ ናቡከደነጾር እስራኤልን ድል ነስቶ በግዞት ወደ ባቢሎን በወሰዳቸው ጊዜ ህዝቡን ለአመፅ እንዳያስነሱበት ከነገስታትና መሳፍንት ወገን የሆኑትን መልከ መልካሞቹን ወጣቶቹንና ብሩህ አእምሮ ያላቸውን መርጦ ከህዝቡ ለይቶ በቤተ መንግስቱ ሰበሰበ። አላማው ወጣቶቹ የሀገሩን ቋንቋና ከተማሩና በቤተ መንግስት በምቾት ከኖሩ የወገኖቻቸው መከራ እንደማይሰማቸው በማሰብ ነበር። ከሰው ልጅ የሚበዛው እርሱ እስከተመቸውና ጥቅሙ እስካልተነካበት ድረስ የሌላው ወገኑ ጩኸት ስለማይሰማው ነው። አቡ ከደነጹር እስራኤልን ለማፈን የተጠቀመው አደገኛ ስልት ነበረ። ይህ ስልት ግን በሶስት ወጣቶች በአናንያ ባዛሪያና ሚሳኤል ላይ አልሰራም። ገና ከጀምሩ በቤተ መንግስት የቀረበላቸውን ጮማና ጠጅ አንበላም፣ ጥሬም ይሰጠን ብለው በድብቅ የቆሎ ተማሪዎች ሆኑ። መቼም የቤተ መንግስትን እንጀራ አንድ ያትልመደው እንጂ የለመድከው እንደሆነ ንጉሱ ምንም አድርግ ቢልህ ታደርጋለህ። የቤተ መንግስት ምግብ መዘዙ ብዙ ነው። ኦሪዮም ከንጉስ ቤት ሲወጣ ማለፊያ እንጀራ ተከትሎት ሄደ ተብሎ እንደተጻፈ እንኳን የናቡከደነጾሩ ቤተ መንግስት ምግብ ይቅርና የንጉስ ዳዊት ቤተ መንግስት ምግብም እንደ ኦሪዮ ሞትን ሊያስከትልም ይችላል። ከቤተ መንግስት የሚሰጠን የሚሰጠን ምግብ አገኘሁ ብለህ ደስ ቢልህም ያ ምግብ የመጨረሻ ራትህ ሊሆንም ይችላል። ወይም ደግሞ ነገ ክፉ ነገር አድርግ ቢሉህም ቢ ለማለት ትቸገራለ። ስለዚህ ሶስት ወጣቶች ጥሬ ቆርጥመው ሊማሩ ወሰኑ። ከዚህ በኋላ ነው ሶስቱን ወጣቶች ከንጉሱ ጋር የሚያጋፍጥ ነገር የመጣው። ከዚህ በኋላ ናቡከደነጾር ህልም አለመ። ሆኖም ህልሙ ጠፋበት። አስማተኞቹን ሰብስቦ ህልሜን ከነፍቺው ንገሩኝ ብሎ አፋጠጣቸው። ግራ ገባቸው። ህልሙን ተናግሮ ቢሆን ሲሳይ ነው እድሜ ነው ጸጋ ነው ብሎ ማለፍ ይቻል ነበር። አሁን ግን ህልሜን ውለዱ አለ። አል ነገር ሲሉት ሊገላቸው ወሰነ። በዚህ መካከል ሶስት ወጣቶች ካጎታቸው ዳንኤል ጋር ሆነው መፍትሄ አመጡ። እነርሱ በጸሎት ሲተጉ እግዚአብሔር ህልሙን ከነትርጓሚው ለዳንኤል ገለጠለት። ንጉሱ በዘነጋው ህልሙ ያየው ራሱ የወርቅ የቀረው አካሉ የብር፣ የናስ፣ የብረትና ሸክላ የሆነ ትልቅ ምስል ነበር። ዳንኤል ህልሙን ለንጉሱ ከነገረው በኋላ እንዲህ ብሎ ፈታለት። ንጉሥ ሆይ ባየኸው ህልም ላይ በስልጣን ከሁሉ በላይ አድርጎሃልና የወርቁ ራስ አንተ ነህ። ከዚያ በታች ያየሃቸው ደግሞ ካንተ በኃይል የሚያንሱ ካንተ በኋላ የሚነሱ ነገስታት ናቸው ብሎ እርሱና ከርሱ በኋላ የሚነሱ ነገስታት እንዴት መንግስታቸው እንደሚያልፍ ህልሙን ከነዝርዝር ፍቺው ነገረው። በዚህ ንጉሱ ደስ አለውና ዳንኤልን ከፍ ከፍ አደረገው። ሶስቱን ወጣቶችም በአውራጃ ስራ ላይ አዛዦች አዛጆች አደረጋቸው። እንደ ንጉሱ አጎንብሱ። ናቡከደነጾር ዳንኤል ከፈታለት ረጅም ህልም ውስጥ ግን አእምሮ ያልጠፋቸው ወርቋን ተነህ የምትለው አረፍተ ነገር ነበረች። መቼም እኛ ወርቅ የሆንበት ቅኔ ከልባችን አይጠፋም። ስለዚህ ራስ ወዳጁ ናቡከደነጾር ከረጅሙ ህልም ውስጥ ወርቋን ተነህ የምትለዋ ብቻ ልቡን ነካቸው። ባልንጀራህን እንደ ራስህ ውደድ ስለሚል ራስን መውደድ ጥፋት አይደለም። ራስን መውደድ በጣም ከፍ እያለ ሲመጣ ግን ፀሐይ የምትወጣው እኔን ለማየት ነው እስከ ማለት ያስደርሳል። ናቡከደነጾር በራሱ ፍቅር ወደቀ። ራሱን አቅፎ ለመሳም ቃጣው። በመጨረሻም እኔ ወርቅ ነኝ የምትለው ሀሳቡ አድጋ በዱራ ሜዳ ላይ ትልቅ የወርቅ ሐውልት ሆነች። ለዚህ ጣዖት የማይሰግድ ሰው ወደ እሳት ይጣላል የሚል አዋጅ አወጀ። የመለከትና፣ የንቢልታ፣ የመሰቆና፣ የክራር፣ የበገናንና የዋሽንት የዘፈን ድምፅ በሀገሩ ተሰማ። ህዝቡ ወደ እቶን እሳት ትጣላለህ ከሚል ማስፈራሪያ ጋር ስሜቱን የሚነካ ሙዚቃም ሲሰማ ያለማመንታት ታዘዘ። በዚህ አዋጅ ምክንያት በድፍን ባቢሎን የሚኖሩ እስራኤላውያንም ጭምር ሁሉም ለወርቁ ምስል ሰገዱ። የአውራጃ ሹመኞች የሆኑት የቤተ መንግስት ጾመኞች ሶስት ወጣቶች ግን አልሰገዱም። ሁሉም ሲሰግድ አለመስገድ፣ ሁሉም ሲያጨበጭብ እጅን መሰብሰብ፣ ሁሉ ሲስቅ መኮሳተር ጽናት የሚጠይቅ ነው። ከሀገሩ የወጣ ሰው እስኪመለስ ድረስ ቢጭኑት አህያ ቢጋልቡት ፈረስ ብለው መተረት አልፈለጉም። ሀገሩ ሁሉ ከሰገደ በእነዚህ ወጣቶች ለይቶ የሚፈርድባቸው ሰው አልነበረም። ከእስራኤል ወገን ብዙ ሽማግሌዎች፣ ብዙ መጽሐፍ አዋቂዎች አጎንብሰው ቢሰግዱም እነዚህ ወጣቶች አልሰገዱም። ከእኛ ብዙ የሚያውቁ እነገሌ እነገሌ ከሰገዱ እኛ ለምን ቆጥራ እንጠቆራለን? ከሰው ተለይተን ምን እንፈጥራለን? የአውራጃ ገዢ አድርጎ ሾሞን የለ? አሁንም ቢ ብንል ውለታ ቢስ መሆን አይሆንብንም? ስገዱ ያለው ለአንድ ጊዜ ብቻ ነው እንጂ ጣዖት አምልኮ አላለን። እሳት ውስጥ ከምንገባ ይችን ቀን አጎንብሰን ብናልፋትስ፣ ዋናው ልብ ነው ብለው ራሳቸውን ሊያሞኙ አልፈለጉም። ሁሉ ባጎነበሰበት አንሰግድም ብለው ቆሙ። የሚያድናቸው አምላክ ማን ነው? ናቡከደነጾር ሶስት ወጣቶች እንዳልሰገዱ ሲነገረው ቁጣው ነደደና አስጠራቸው። የምሰማው እውነት ነውን? አለ። እንዲያስተባብሉ እድል ሲሰጥ አሁንም የመለከትና የንቢልታ የመሰንቆና የክራር የበገናና የዋሽንት የዘፈንም ድምፅ በሰማችሁ ጊዜ ብትሰግዱ መልካም ነው አለ መቼም በመጽሐፍ ቅዱስ እንደ ናቡከደነጾር የሙዚቃ ስሜት ቀስቃሽነት የተረዳ ሰው ያለ አይመስልም። በሉ ሙዚቃው ድጋሚ ይከፈትልሃል፣ ትጨፍራላችሁ የሚል ይመስላል። ስገዱ ከማለቱ ሙዚቃውን ስትሰሙ ማለቱ ይገርማል። ከዚያ ማስፈራሪያ ጨመረበት። ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው፣ ባትሰግዱ ግን በዚህ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ከእጄስ የሚያድናችሁ አምላክ ማን ነው ለሚለው ለንጉሱ ጥያቄ ሶስት ወጣቶች ናቡከደነጾር ሆይ፣ በዚህ ነገር እንመስልህ ዘንድ አስፈላጊያችን አይደለም አሉት። ምን ማለታቸው ነው? ለምን አይመለከትም አይመልሱለትም? ይህንን ያሉበት ምክንያት ናቡከደነጾር ከጥቂት ጊዜ በፊት ህልማልሞ በተፈታለት ጊዜ ደስ ብሎት አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢር ገላጭ ነው ብሎ መስክሮ ስለነበር ነው። ዳንኤል ምዕራፍ 2 ቁጥር 47። አሁን ደግሞ ተገልብጦ ከጄስ የሚያድናቸው አምላክ ማን ነው አላቸው። ስለዚህ ሶስት ወጣቶች ትናንት ያመሰገነውን አምላክ እንደማያውቀው ሲሆን ላንተ መልስ አያስፈልግህም አሉት። አንዳንድ ሰዎች ትናንት ያመለኩትን አምላክ ዛሬ እንደማያውቁ ሆነው ሲጠይቁ ትናንት ያመኑበት ዛሬ ክደው ሲያናንቁ፣ በዚህ ነገር እንመስላቸው ዘንድ አስፈላጊያችን አይደለም። ለነገሩ ለወላዋዊ ናቡ ከደነጾር ምን መልስ ይሰጣል? ታሪኩን ስናነብ እንደ ናቡ ከደነጾር ተገለባባጭ ሰው የለም። ትንቢተ ዳንኤል ምዕራፍ ሁለት ላይ ለፈጣሪ መሰከረ፣ ምዕራፍ ሶስት ላይ ካደ፣ ምዕራፍ ሶስት መጨረሻ ላይ አምኖ መሰከረ። ምዕራፍ አራት መጀመሪያ ላይ ለፈጣሪ እንደ መዘመር ቃጣው። በህልሙ መልአክ እስከ ማየት ደርሶ ስለ ፈጣሪ ኃያልነት መሰከረ። ምዕራፍ አራት መጨረሻ ላይ ግን ይህች በጉልበቴ ብርታት ለግርማዬ ክብር የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተኮፍሶ እንዳንበሳ እንደ እንስሳ ሳር እስኪግጥ ድረስ ተቀጥቷል። ስለዚህ ሶስት ወጣቶች አምላካችሁ ማን ነው ሲላቸው መልስ ልንሰጥህ አያስፈልገንም አንተው ማን እንደሆነ ሳር ስትግጥ ታየዋለህ፣ አሉት። እግዚአብሔር ማን ነው ያሉ እነፈርኦን የደረሰባቸው ባይገባ አንተ ላይ ደርሶ ታየዋለህ፣ ሲሉ እንመስልህ ዘንድ አስፈላጊያችን አይደለም አሉት። ሶስት ወጣቶች አምላካችሁ ማን ነው የሚለውን ባይመልሱ ይህንን ግን አሉ። ንጉሥ ሆይ አምላካችን ከሚነደው ከቶን እሳት ያድነን ዘንድ ይችላልን? ይችላል፣ ከእጅህም ያድነናል። ንጉሥ ሆይ አምላካችን ኃይሉ ከእሳት በላይ ነው። ያለ እሳት ማንደድ ያለ ውሃ ማብረድ ይችላል። ከእሳቱ ያድነናል። ከእሳቱ ቢያድናችሁ ምን ዋጋ አለው? ከእሳት ብታመልጡ ከኔ አታመልጡ ብለህ ታስብ እንደሆነ ከእጅህም ያድነናል አሉት። ነገር ግን ንጉሡ ሆይ እርሱ ባያድነንም አማልክትህን እንድናመልክ፣ አንዳናመልክ እወቅ አሉት ወጣቶቹ። ባያድነንም ያሉት ተጠራጥረው አይደለም። ለጣዖት ከመስገድ ሞት ይሻለናል። ለጣዖት በመስገድ የምንጎዳው ጉዳት በእሳት ተቃጥለን ከምንጎዳው ጉዳት አይብስም። የዘላለም እሳት ከሚፈጀን የአንተ እሳት ቢፈጀን እንመርጣለን ለማለት ነበር። በዚህ ላይ ሶስት ወጣቶች ያድነን ዘንድ ይችላል አሉ እንጂ እንድናለን አላሉ። የፈጣሪያቸውን የመዳን ኃይል የማዳን ኃይል በእርግጠኝነት ተናገሩ እንጂ ከዚህ እሳት እንደሚድኑ በእርግጠኝነት አልተናገሩ። ይህም ከትትናቸው የተነሳ ነበር። እግዚአብሔር መላእክቱን ስለ እኔ ያዝልኛል፣ ያድነኛል ብሎ ወደ ሞት ራስን መስጠት ጌታችን ለዲያብሎስ እንዳለው ጌታ አምላክን መፈታተን ነው። ስለዚህ ሦስቱ ወጣቶች ባያድነን እንኳን ሲሉ ምግባራችን ከልክሎት ባያድነን እንኳን ያልዳነው በኃጢአታችን ነው እንጂ አምላካችን ማዳን ተስኖት እንዳይመስልህ አሉት። እነዚህ ወጣቶች ምንኛ ያስደንቃሉ። ስለ ትንሣኤ ሙታን ባልተሰበከበት በዚያ ዘመን ምንም እንኳን ስቃይ የማይነካቸው ቢሆንም እንኳን ጻድቃንም ቢሆኑ ወደ ሲኦል በሚወርዱበት በዚያ ዘመን ተስፋ ሳይኖር ተስፋ አድርገው እንደ አዲስ ኪዳን ሰው ወደ ሞት የሄዱት እነዚህ ወጣቶች ምንኛ ክቡራን ናቸው። ለዚህም ነው ሰማዕቱ ዮስጦስ ወይም ጀስቲን ማርቲን ከክርስቶስ በፊት የነበሩ ክርስቲያኖች ክርስቲያንስ ቢፎር ክራይስት የሚላቸው። ለዚህ ነው መርጦ የሚያነድ እሳት ናቡ ከደነጹር በወጣቶቹ መልስ እጅግ ተበሳጨ። የሚነደው እሳት ሰባት እጥፍ እንዲያደርጉ ታዘዘ። ልፋ ቢለው ነው እንጂ እሳቱ ሰባት እጅም ቢሆን አንድ እጅም ቢሆን ለሶስት ወጣቶች መቃጠል ያው መቃጠል ነው። የባቢሎንን ማገዶ ከማባከን በቀር ሶስት ወጣቶች የሚሞቱ ሞትም ያው አንድ ሞት ነው። የተፈለገው ግን እንዲፈሩ ነበር። ሰይጣን አሰራሩ እንዲህ ነው። እምነታችን ሲጨምር እሳቱ ሰባት እጥፍ ይጨምራል። ያድነናል የሚለው ምስክርነታችን ናቡከደነጾሮች ያስቆጣል። በስልጣናቸው የሚነደው እሳት መጨመር እንጂ የእኛን እምነት መቀነስ አይችሉም። ሶስቱን ወጣቶች ከሰናፊላቸው፣ ከቀሚሳቸው፣ ከመጎናጸፊያቸው ከቀረው ልብሳቸው ጋር እንዲታሰሩ ተደረገ። ያ ሁሉ ልብስ አብሯቸው እንዲታሰር የተፈለገው ስቃያቸውን የበለጠ ለማብዛት ነበር። እግራቸው መታሰሩ ሳይንፈራገጡ እንዲቃጠሉ ለማድረግ ነበር። በዚያ አሰቃቂ ሁኔታ ሶስቱን ወጣቶች ወደ እሳት ጨመራቸው። ከእሳቱ ኃይል የተነሳ የጣላቸውን ሰዎች የእሳት ወላፈን ገደላቸው። የሦስቱን ወጣቶች እሳት ውስጥ ሲገቡ ከእስራኤል ተፈተው ሲመላለሱ ታዩ። ናቡከደነጾር ባላዋቂ አነጋገር የአማልክት ልጅ ያለውን የእግዚአብሔር ልጆች ተብለው ከሚጠሩት መላእክት አንዱ የሆነውን መልአኩን ልጎ የእሳቱን ኃይል አጠፋ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል፣ የተባለው ተፈጸመ። የአማልክት ልጅ የተባለው የመልአኩ መውረድ የወልደ እግዚአብሔር የኢየሱስ ክርስቶስ ምሳሌ የመምጣቱና የሰው ልጅ ከሲኦል እሳት የማዳኑ ሥራ ምሳሌ ሆኖ ይኖራል። የሦስቱ ወጣቶች ልብስ አልብሰው የጨመሯቸው እንዲሰቃዩ ነበር። ሆኖም ለስቃይ የለበሱት ልብስ ለዝማር ሆናቸው መቼም እርቃን ሆኖ ዝማሬ የለም። አልብሰው ባይከቷቸው ኑሮ ሲወጡ እርቃናቸውን በወጡ ነበር። የሚያስደንቀው እነዚህ ሶስቱ እጸጳጦሶች እንኳን ሊቃጠሉ ጭስ ጭስ እንኳን አይሉም ነበር። የባቢሎን እሳት አስደናቂ እሳት ነው። ከእሳት ውስጥ እያሉ እሳት ያቃጠለው የታሰሩትን ገመድ ብቻ ነበር። ከዚያ ውጪ የጣሏቸውን ሰዎች ወላፈኑ ገደላቸው። ሰዎችን ወደ እሳት መገፍተር ቀላል ነው። እሳቱ ግን ገፍታሪዎቹን ሲያቃጥላቸው ሊያቃጥላቸውም ይችላል። እሳት በላእ ለአማንያን ለላይ ይክህዱ ስሞ ወእሳት ማህየዊ ለርቱ አነ ልብ ለላይ ይገብር ፈቃዱ፣ ስሙን ለሚከዱ ለአመፀኞች የሚባላ እሳት ነው፣ ፈቃዱን ለሚሰሩ ልባቸው ለቀና የሚያድን እሳት ነው የሚለው የአባ ሕርያቆስ ቅዳሴ በብሉይ ኪዳን ቢሆን ለባቢሎን እሳት ይሰራ ነበር። ሶስት ወጣቶች እሳት ውስጥ ገብተው የመውጣታቸው ታሪክ በጥላቻና በዘረኝነት እሳት እየነደድን ባለንበት በዚህ ዘመን ሆነን ስንመለከተው መልእክቱ ብዙ ነው። በሚነደው እሳት ላይ የእያንዳንዳችን ድርሻ ምንድን ነው? አንዳንድ ሰው ይለይለት ካልደፈረሰ አይጠራም ይላል። በስድብ፣ በጥላቻ፣ በነቀፋ ከሩቅም ከቅርብም ሆኖ የሚያባብስ ሰው እንዲህ እሳቱን ሰባት እጥፍ ከሚጨምሩት የናቡከደነጾር አሽከሮች አይለይም። በዚያ ላይ ይለይለት ብለህ የምትጭረው እሳት ወላፈኑ አንተኑ ማቃጠሉ አይቀርም። ያለነውም የምንኖረውም እሳቱ ውስጥ ሆነው የምናመልከው አምላክ ሊያድነን ይችላል ብለው በሚጸልዩ ሰዎች ነው። ጸሎቱ መፍትሄ ነው ሲባል በሚያስቀን በናቡከደነጾሮች ሳይሆን ዳዊቱን በሚያስታጉሉ አናንያ አዛሪያ ሚሳኤሎች ነው እሳት ውስጥ ገብተው የወጡት። እነዚህ አርበኞች ከጸሎቱ ባሻገር አንድ ልብ ነበሩ። በሙሉ ትንቢተ ዳንኤል ላይ አናንያ እንዲህ አለ፣ አዛርያ እንዲህ አለ የሚል አልተጻፈም። ሶስቱ ሲሆኑ እንደ አንድ ሰው ሲናገሩ ሲሰሙ፣ አብረው ሲጾሙ፣ አብረው ሲሾሙ፣ አብረው ሲታሰሩ፣ አብረው ከእሳት ሲገቡ፣ አብረው ሲወጡ፣ አብረው ሲዘምሩ ነው ያየናቸው። አንድ ልብ ሳይሆኑ ከሳት መውጣት አይቻልም። አናንያ አዛሪያ ተፋቅረው ሚሳኤልን ቢጠሉት ኖሮ በሐሳብ ባይስማሙ ኖሮ ተቃጥለው ይቀሩ ነበር። መልአኩን የላከ በእርሱ የታመኑትን ባሪያዎቹን ያዳነ የአናንያ የአዛሪያ የሚሳኤል አምላክ ይባረክ። ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ታህሳስ አስራ ዘጠኝ ሁለት ሺ አስራ አንድ ዓመተ ምሕረት ምስጋና ይሁን አንድ አምላክ ለሚሆን